ከስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ የመጽሐፍ ቅዱስ ንባብ ኦሪት ዘፀአት ምዕራፍ አንድ በግብፅ በእስራኤላዊ ላይ የደረሰው ግፍ ከአባታቸው ከያዕቆብ ጋር ወደ ግብፅ የገቡ የእስራኤል ልጆች ስም እነዚህ ናቸው ሰው ሁሉ ከቤተሰቡ ጋር ገባ ሮቤል ስምዖን ሊዊ ይሁዳ ይሳኮር ዛቢሎን ብንያም፣ ዳን፣ ናፍታሄል፣ ጋድ፣ አሴር። ዮሴፍ አስቀድሞ በግብፅ ነበር። ከያዕቆብ ጉልበት የወጡ ሰዎች ሁሉ ሰባ ነፍሶች ነበሩ። ዮሴፍም ሞተ፣ ወንድሞቹም፣ ያም ትውልድ ሁሉ። የእስራኤል ልጆች በዙ፣ ተባዙ፣ የተጠሉም ሆኑ፣ እጅግም ጸኑ። ምድሪቱንም በእነርሱ ሞሏት። በግብፅ ዮሴፍን ያላወቀ ሌላ ንጉሥ ተነሳ። እርሱም ህዝቡን፣ እነሆ የእስራኤልን ልጆች ህዝብ ታላቅና ብዙ ሆነዋል፣ ከእኛም ይልቅ በርትተዋል። ኑ እንጠበብባቸው፣ የበዙ እንደሆነ ጦርነት በመጣ ጊዜ በጠላቶቻችን ላይ ተደርበው በኋላችን ይወጉናልና፣ ከምድራችንም ያስወጡናልና በብርቱ ስራም ያስጨንቋቸው ዘንድ የሰራተኞች አለቆችን ሾሙባቸው። ለፈርዖንም ፖቶሞን ራሚስና የፀሐይ ከተማ የምትባል አናን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ግብፃውያን የእስራኤልን ልጆች ይጸየፏቸው ነበር። ግብፃውያንም የእስራኤል ልጆችም በግፍ አገዟቸው፣ በጽኑ ስራ፣ በጭቃ በጡብ በእርሻም ስራ ሁሉ በመከራም የሚያሰሯቸው ስራ ሁሉ ሕይወታቸውን ያስመርራቸው ነበር። የግብፅ ንጉስ አንዲቱ ሲፓር፣ ሁለተኛይቱ ፎሃ የሚባሉ የዕብራውያን አዋላጆች እንዲህ ብለው ተናገሩ። እናንተ ዕብራውያን ሴቶች ስታዋልዱ፣ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን አትግደሏት። አዋላጆቹ ግን እግዚአብሔርን ፈሩ፣ የግብፅ ንጉሥንም እንዳዘዛቸው አላደረጉም፣ ወንዶች ሕፃናትንም አዳኗቸው። የግብፅ ንጉሥ አዋላጆችን ጠርቶ ለምን እንዲህ አደረጋችሁ? ወንዶች ሕፃናትንስ ለምን አዳናችሁ? አላቸው። አዋላጆቹም ፈርዖንን፣ የዕብራውያን ሴቶች እንደ ግብፅ ሴቶች ስላልሆኑ አዋላጅ ሳይገቡ ይወልዳሉ አሉት። እግዚአብሔር ለአዋላጆቹ መልካም አደረገላቸው። ሕዝቡም በዙ እጅግም ጸኑ። እንዲሆነ አዋላጆቹ እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ፈርዖንም የሚወልደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴትን ልጅ ሁሉ ግን በሕይወት አዳኗት፣ አድኑ ብሎ ሕዝቡን ሁሉ አዘዘ። ምዕራፍ ሁለት የሙሴ ልደት ከሌዊ ወገን እንበረም የሚባል አንድ ሰው ነበር። እርሱ ከሊዊ ሴት ልጆች ሚስትን አገባ። ሚስቲቱም ጸነሰች፣ ወንድ ልጅንም ወለደች። መልካምም እንደሆነ ባዩ ጊዜ ሶስት ወር ሸሸጉት። ደግሞም ሊሸግሽጉት ባልቻሉ ጊዜ እናቱ የደናገል ሳጥን ለእርሱ ወስዳ፣ ዛፍ ዘፈትና ቅጥራን ለቀለቀችው፣ ህፃኑንም አኖረችው በወንዝ ዳር ባለ በቄጠማ ውስጥም አስቀመጠችው። እህቱም ምን እንደሚደርስበት ታውቅ ዘንድ በሩቁማ ትጎበኘው ነበር። የፈርዖን ሴት ልጅ ልትታጠብ ወደ ወንዝ ወረደች፣ ደናግጥሮቿ በወንዝ ዳር ይሄዱ ነበር። ሳጥኑንም በቄጠማ ውስጥ አየች፣ ደናግጥሯንም ልካ አስመጣችው። ሳጥኑን በከፈተችው ጊዜ ሕፃኑን አየችው፣ እነሆ ሕፃኑ በሳጥኑ ውስጥ ያለቅስ ነበር። የፈርዖን ልጅም አዘነችለት። ይህ ሕፃን ከዕብራዊ ልጆች አንዱ ነው አለች። የዛንም ሕፃን እህት ለፈርዖን ልጅ ሕፃኑን ታጠባልሽ ዘንድ ሂጂ፣ የምታጠባ ሴት ከዕብራውያን ሴቶች ልጥራልሽ አለቻት። የፈርዖን ልጅም ሂጂና ጥሪልኝ አለቻት። ብላቴናይቱም ሄዳ የሕፃኑን እናት ጠራች። የፈርዖን ልጅ ይህንን ሕፃን ተንከባክበሽ አጥቢልኝ፣ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወሽዳ አጠባችሁ። ሕፃኑም አደገ፤ ባደገ ጊዜ ወደ ፈርዖን ልጅ ወሰደችው፤ ለእርሷም ልጅ ሆነላት። እኔ ከውሃ አውጥቸዋለሁና ስትል ስሙንም ሙሴ ብላ ጠራችው። ሙሴ ወደ ምድያም እንደሸሸ ከብዙ ቀን በኋላ እንዲሆነ ሙሴ አደገ፣ ወደ ወንድሞቹ ወጣ፣ መከራቸውንም ተመለከተ። የግብጽ ሰው ከወንድሞቹ ከእስራኤል ልጆች አንዱን እብራዊ ሰው ሲመታየ ወዲያና ወዲህ ተመለከተ፣ ማንንም አላየም። ግብፃዊያንም ገደለው፣ በአሸዋ ውስጥም ቀበረው። በሁለተኛ ቀን ወጣ፣ ሁለቱም የእብራዊ ሰዎች ሲጣሉ አየ። ሙሴም በዳዩን ለምን ባልንጀራህን ትመታዋለህ? አለው። ወንድሙን የሚበድለው ያ ሰው በእኛ ላይ አንተን አለቃ ወይስ ዳኛ ማን አደረገ ወይስ ግብፃውያን ትናንትና እንደገደልከው ለገለን ትሻለህን? አለው ሙሴ በእውነት ይሄ ነገር ታውቋል ብሎ ፈራ። ፈርዖንም ይህንን ነገር ሰማ ሙሴንም ሊገለው ፈለገ። ሙሴ ግን ከፈርዖን ፊት ኮበለለ በምድያምም ምድር ተቀመጠ። ወደ ምድያም ምድርም በደረሰ ጊዜ በውሃ ጉድጓድ አጠገብ አረፈ። ለምድያም ካህን ሰባት ሴት ልጆች ነበሩት። የአባታቸውንም የይቶርን በጎች ይጠብቁ ነበር። እነርሱ መጥተው ውሃ ቀዱ፣ የአባታቸውንም የይቶርን በጎች ሊያጠጡ የውሃውን ገንዳ ሞሉ። እረኞችም መጥተው ገፋቸው፣ ሙሴ ግን ተነስቶ አዳናቸው፣ እየቀዳም በጎቻቸውን አጠጣላቸው። ወደ አባታቸው ወደ ራጉኤልም መጡ። እርሱም ዛሬስ እንዴት ፈጥናችሁ መጣችሁ አላቸው። እነርሱም አንድ የግብፅ ሰው ከእረኞች እጅ አዳነን፣ ደግሞም ቀዳልን፣ በጎቻችንንም አጠጣልን አሉት። ልጆቹንም ሰውየው ወደየት ነው? ለምንስ ያንን ሰው ተዋችሁት? ጥሩት እንጂ፣ እንጀራም ይብላ አላቸው። ሙሴ ከዚያ ሰው ጋር ሊቀመጥ ወደደ። ልጁንም ሲፕራንም በሙሴ ሚስት ትሆነው ዘንድ ሰጠው። ያችም ሴት ጸነሰች፣ ወንድ ልጅም ወለደች። ሙሴም በሌላ ምድር ምጻተኛ ነኝ ሲል ስሙን ጌርሳም ብሎ ጠራው። ዳግመኛ ጸነሰች ወንድ ልጅም ወለደች፣ ስሙንም ኤልዛ ኤዘር አለው፣ የአባቴ ፈጣሪ እረዳቴ ነው ሲል። ከዛን ጊዜ ቀን በኋላ እንዲህ ሆነ፣ የግብፅ ንጉሥ ሞተ። የእስራኤል ልጆችም ከባርነት የተነሳ ለቀሱ ጮሁም፣ ስለ ባርነታቸውም ጮኸታቸው ወደ እግዚአብሔር ወጣ። እግዚአብሔር ጩኸታቸውን ሰማ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤልን ልጆች ጎበኛቸው፣ ታወቀላቸውም።